ውድ ሶስተኛ ክፍል ተማሪዎች በዚህ ክፍል የምዕራፍ አስራ ሁለት ማለት ነው ከሰዓት ወደ ደቂቃ እንዲሁም ከደቂቃ ወደ ሰዓት መቀየር። እንግዲህ ከዚህ በፊት በተለያየ አጋጣሚ ባየነው መሰረት ለምሳሌ ከኪሎ ግራም ወደ ግራም፣ ከኪሎ ሜትር ወደ ሜትር እና የመሳሰሉትን እንደ መቀየር ማለት ነው። እና ማወቅ ያለብን ነገር አንድ ሰዓት በደቂቃ ሲገለጽ ስንት ነው? አንድ ሰዓት በሰከንድ ሲገለጽ ስንት ነው? እና የመሳሰሉትን ማወቅ ነው፣ ወደ ቀናት እስከመግባታችን በፊት። ስለዚህ እዚህ ጋር እንግዲህ አንድ ሰዓት እዚህ እንደምትመለከቱት፣ አንድ ሰዓት ስልሳ ደቂቃ ነው። በተደጋጋሚ በተለያየ ምክንያት ባነሳ ነው መሰረት ደግሞ ከትንሽ መለኪያ ወደ ትልቅ መለኪያ ስንቀይር ማካፈል፣ ከትልቅ ደግሞ ወደ ትንሽ ሲሆን ማብዛት ነውና አሁን እዚህ ጋር በምሳሌ የምታዩት ሶስት ሰዓት ወደ ደቂቃ ሲቀየር ምን ይመስላል? ከሰዓት ነው። ከሰዓት ወደ ደቂቃ ስለሆነ ወደ ትንሽ ነውና ማብዛት ይሆናል። ያውና እዚህ ሲያበዛ ታዩታላችሁ ማለት ነው። አንድ ሰዓት ስልሳ ደቂቃ በመሆኑ ምክንያት ሶስትን በስልሳ ስናበዛ መቶ ሰማንያ ደቂቃ ይሆናል በቃ እ 300 ደቂቃ ደግሞ ወደ ሰዓት ስንቀይር ደግሞ ወደ ሰዓት መቀየር ደግሞ ደቂቃን ወደ ሰዓት ስለዚህ ማካፈል ነው የሚሆነው አሁን እዚህ ጋር እንግዲህ ሰዓት ላይ ምንድነው የምናደርገው 300 ደቂቃዎች ናቸው ሶስት መቶ ደቂቃዎች ክፍልፋይ ስለሚኖሩን በጠቅላላ በሂደቱን አንዱ ሰዓት ስልሳ ደቂቃዎችን የሚይዝ ከሆነ ሁለቱ መቶ ሀያ ሶ ይሄንን ስናካፍለው አምስት ጊዜ ይሆናል። ሶስት መቶን በስልሳ ስን ስናካፍል አምስት ጊዜ ይደርሳል። ስለዚህ አምስት ሰዓት እንለዋለን ማለት ነው ነው አሁን መልመጃ አለን። መልመጃ ወደ ደቂቃ መቀየረው በሰዓት ናቸው እነዚህ የምታዩቸው የተሰጡት። ስለዚህ በስልሳ በስልሳ በስልሳ እያበዛን ማስቀመጥ ነው። ሶስት ጊዜ ስልሳ መቶ ሰማንያ ሌሎቹን ማብዛት ለናንተ እልተው። እንግዲህ እረ ላይ ለምሳሌ አልፍ እረ ላይ ብንል ስምንት ሰዓት ስምንት ሲባዛ ስምንትን በስንት እናበዛለን? በስልሳ ስለዚህ ስም አራት መቶ ሰማንያ ይሆናል ደቂቃ እያላችሁ እያበዛችሁ፣ ውድ ወላጆች እያበዛችሁ አሳያቸው ማለት ነው። ካልኩሌተርም እየተጠቀማችሁ ይሆን እንዲሁም እያበዛችሁ ልጆች፣ ማብዛት ነው ቀጥታ ስለሆነ ለእናንተ ቤት ስራውን እሰጣለሁ። ደቂቃን ወደ ሰዓት መቀየር እዚህ ጋር ነው እንግዲህ። መልመጃውም ላይ ማጠቃለያ መልመጃም ላይ የሚፈትነን ነገር የሚወይም የሚይዘን ነገር ይሄ ስለሆነ እዚህ ጋር ተመልከቱ 120 ደቂቃ ስለዚህ መቶ ሀያን በስልሳ ስናካፍል ማለት ነውና፣ 120 ሲካፈል በስልሳ ወይም እንዲህ ላድርገው እና ሲካፈል እና ይህች ዜሮ በዚህች ዜሮ አጠፋት እና አስራ ሁለት ሲካፈል በስድስት ሁለት ምን ሆነ? ሁለት ሰዓት ሆነ ማለት ነው። ሁለት መቶ አርባንም እንዲሁ ሁለት መቶ አርባን በስልሳ ታካፍላላችሁ ዜሮ በዜሮ ይጠፋል። 24 በስድስት በ24 በስድስት ስናካፍል አራት ጊዜ አራት ሰዓት ይሆናል። እሺ ሊይዛችሁ የሚችል አራት መቶ ሀያን እስኪ ኒህ ምን ይሆናል አሁን? አራት መቶ ሀያን በስልሳ ዜሮ በዜሮ እሺ፣ በሁለት ሀያ አንድ በሁለት ሶስት፣ ሀያ አንድ በሶስት ሰባት፣ ሰባት ሰዓት ትላላችሁ ማለት ነው። አሁን እዚህ ጋር ለምሳሌ ብንመለከት እንግዲህ ሶስተኛው ላይ ልምጣላችሁ። ሰማንያ ደቂቃ፣ ሰማንያ ደቂቃን አሁን ልክ እንደ እስካሁኑ ምሳሌ ሳፊ ስለማይመጣ ስልሳ ሰማንያ ማለት ስልሳ ሲደመር ሌላ ስልሳ ይወጣዋል ሲደመር ስልሳ ብል መቶ ሃያ ይሆናል። አልፎ ሄደ። በዚህ መሰረት ሌላ ስልሳ ማግኘት አንችልም ማለት ነው። እንደዛ ከሆነ እሺ ስንት ነው የጎደለው ታዲያ? ማነው ሰማንያ ለመድረስያ ሰማንያ ለመሆን ስንት ቀረው? ሃያ ይህች እንግዲህ በደቂቃ መልኩ ትቀመጣለች ማለት ነው። ለአቅመ ሰዓት አልደረሰችም? ስለዚህ ስልሳን በምን እንገልጻታለን? በሰዓት አንድ ሰዓት አንድ ሰዓት ከሀያ ደቂቃ ከሀያ ደቂቃ ይባላል ማለት ነው። መቶ ስልሳን እስኪ መቶ ስልሳ፣ እሺ ስልሳ ሌላ ስልሳ ይወጣል? yes ስልሳ ስልሳ እና ስልሳ መቶ ሀያ ሌላ ስልሳ ልጨምር፣ ስልሳ ሦስት ስልሳዎች ዎች መቶ ሰማንያ አልፎ ሄዳል። በዚህም መሰረት እቺ የመጨረሻዋ ስልሳ አትሆንም፣ እሷን አጠፋለሁ ማለት ነው። በቃ ስልሳ እና ስልሳ መቶ ሀያ ሲደመር፣ እነዚህ ሁለቱ ስንት ሆኑ? መቶ ሀያ ሆኑ ሁለቱ እና ይሄ ግን መቶ ስልሳ ነው። ስንት መቶ ስልሳ ለመምራት ስንት ጎደለ? አርባ በቃ አሁን እዚህ ጋር አርባ ልበልና ልጻፍ ማለት ነው። ይቺ ምንድነች ለአቅመ ሰዓት አልደረሰችም? ስልሳ ሲደመር ስልሳ አንድ ሰዓት እናንድ ሰዓት ማለት ነው። ሁለት ሰዓት ከአርባ ደቂቃ። በዚህ መሰረት ነው እንግዲህ ተማሪዎች የምትሄዱት ትንሽ ጊዜ ፈጅ ሊሆን ይችላል። እንደ አንድ ልጨምርላችሁ ቀራላችሁ መሰለኝ። 380 ያለ ለምሳሌ 60 ሲደመር 60 ሲደመር 60 180 ሆነ። ሲደመር 60 180 እሺ ሲደመር 60 ባጭሩ ስንት ጊዜ 60 እንደምትሉ ቢያንስ እንዲያሳያችሁ አንድ ነገር ልንገራችሁ። 380 ነው አይደል? 380 በረጅም የማካፈል መንገድ በ60 አካፍሉት። በ60 ስታካፍሉ 6 ነጥብ ምናምን። እስኪ ካልኩሌተር ያለው ወላጆች ካልኩሌተር ካላችሁ ካልኩሌተር ያዙና 380 በ60 አካፍሉት። ስድስት ነጥብ 333 እያል ሄዳል። ስለዚህ ስድስት ጊዜ ስልሳዎች ማስቀመጥ እንዳለብን ያሳያል ማለት ነው። አንድ ስልሳ ው ይሄው ይሄው ይሄው። ስለዚህ አንድ ስልሳ ትቀረኛለች። እነዚህ ስድስት ስልሳዎች ማስቀመጥ ስድስት ጊዜ ስልሳን ማስቀመጥ እንዳለብን ይሄም ማለት ስድስት ሰዓት ይሆናል ማለት ነው። አሁን ነገሩ እንግዲህ ስንት ጎደሉ? ስድስቱ ስልሳዎች ስንት ይሆናሉ? ስድስቱ ስልሳዎች፣ እሺ ሁለቱ ስልሳ መቶ ሀያ ይሆናል መቶ ሀያ እንደገና ሲደመር 120 ስንት ሆነ ማለት ነው? 360 ስድስቱ 60 ዎች 360 እዚህ ግን ሦስት መቶ ሰማንያ ነው የሚያሳየው፣ እና ስንት ይጎለኛል ማለት ነው? ሦስት መቶ ሰማንያ አይደለ ስንት ይጎላል? ሲደመር ሀያ ስንት ስልሳዎች ናቸው? ልብ በሉ። ስድስት ሰዓት ከ20 ደቂቃ። አንድ የቀን ሰራተኛ በቀን ስምንት ሰዓት ይሰራል። እሺ ስምንት ሰዓት ይሰራል። ሰራተኛው ለስንት ደቂቃዎች ስራ ላይ ነበር ማለት ነው? ይሄ በቃ ስምንትን ሲባዛ በስልሳ ማለት ነው። ስምንት ጊዜ ስልሳ ስታበዙ 480 ደቂቃ ቀናት ሳምንት ወራት እና አመታት የሚለው በተመሳሳይ ነው። ይችን እና ልብ በሉ በደንብ አስበው፣ በመጨረሻ ክፍል ማለት ይችን እና የማጠቃለያ መልመጃ እነዚህን በአንድ ክፍል ካሁን በኋላ እንጨርሳለን። ለዛሬ እዚህ ላይ ይበቃል። እዚህ የምታዩት ላይ ይሄ የማጠቃለያ መልመጃ ነው። እዚህ ላይ ጊዜ አይፈጅብንም። አሁን ያልኳችሁን ሜተድ መንገድ በደንብ ከያዛችሁልኝ ማለት ነው። ልብ በሉ ተመልከቷችሁ፣ ቀላል ናቸው። እሺ መምህር መሐመድ ነኝ። ለዛሬ ይበቀኛል። ቻው።